ቀርተው እኔ ቤድቅ ባለቤቴ ሲመጣ እሱን ነው እገዛለሁ ገዛለሁ። ኢንሻላህ ችግር የለውም። ሊተዘው ተራርቀው ቀርተው እኔ ቤድቅ ባለቤቴ ሲመጣ እሱ ነው ቤት እገዛለሁ። ኢንሻላህ ችግር የለውም። ሊታረቁ ነው የምትለው እኔ ቤተሰብ፣ ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናቸው? ደህና ናቸው ወይ? እንግዲህ ዲኤምሲ ሪል ስቴት የራሱንም ለማስተዋወቅ እኛ ደግሞ አስታረቃቸው ብለን ደስ ብሎን ነበረ። ወደም ቀረም ሀዩ ያዙ ይልቀቁ ይብላለች። እስኪ ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ። ስወዳችሁ ያው እሱም ያሳዝናል፣ በጣም ያሳዝናል። ከሀገር ሽን ከላይ እንደው ሲጀመር፣ ምን አዝዞት ነው ሰይድ ሱምያን ትተህ ሁለተኛ ሚስት አግባ ብሎ የመከረው? ሀዩን አግባ ብሎ የመከረው ሰው እንደው ማነው? ጠላቱ ለዚህ ልጅ ጠላቱ ማነው? ከሀዩ ጋር ያገናኘው የሰይድ ጠላት ማነው? ወይኔ በላቸው። ተቃጠለ ኮ ይህ ልጅ በቃ፣ ልጆችን ሳያይ እየተንከራተተ አንዴ በዚህ አንዴ በዚህ አሁን በጭራሽ መታረቅ የለባቸውም። እንዴት ይታረቃሉ? አይሆንም ብላለች። አይሆንም በጭራሽ ቤቱን አትስጡ፣ ቤቱ ይቅሩብኝ፣ አልታረቅም ብላለች። እንደው በጭራሽ ይታረቃሉ ብለን እየጠበቅነው ነበር። ደስ ብሏል። ደስ ብለን ይታረቋሉ ብለን ማለት ነው። የእነሱ መታረቅ ለኛ እዛ ዘለን እንገባለንስ? ወፍ ወፍ የለም ነው የምላችሁ፣ ወፍ የለም ታዩ። በጣም ብዙ ሰው ነው የወረደባት ማለት ነው። ኧረ ምን አይነት ሆነ! ኧረ ምን አይነት ሆነ! አትጨነቅ አትጨነቅ አይታረቁ አይታረቁ አይታረቁ ላለች። እንግዲህ ምንም መታረቅ የለባቸውም፣ አይታረቁ። እንዲያውም እደውላለሁ እያልሁኝ እጠይቅሀለሁ እያልሁ እረስቸው። እንደምታውቀው ሰይድ ከውጭ ከውጭ ሀገር ነው ቢንከላከል። ስለዚህ እኔ ደግሞ ባለቤት ስለሆን ይሄኛውን ቤት በስሜ ብታረግልኝ ደስ ይለኛል። አይደለም ላስታርቅ አይደለም ላስታረቀ ኛው ቤት በስሜ ብታረግልኝ ደስ ይለኛል ብላ አርፋ ቁጭ ብላለች። እንግዲህ እንዳያችኋት ነች በጣም እኔ ግን አስቃወኛል። ዛሬ በጣም አሁን ሀዩን ብሎ የሚገዛቸው ማለት ነው ዲኤምሲዎች። ዛሬ አልተሳካላቸውም ማለት ነው ዲኤምሲዎች። እስከዛሬ ካቀረቡት ሰው ለዛሬ አልተሳካላቸውም። ምክንያቱም ማን ነው አሁን ሀዩ፣ ጥሩ ስለምሰራ ሀዩ። እንደዚህ በነገራችን ላይ እንደ ድራማው ስንወስደው፣ እንደ ፊልም ስንወስደው፣ እንደ እንትን ስንወስደው ሀዩ በጣም ጎበዝ ተዋናኝ ነች። እውነት ስናወራ፣ እውነት ስናብራ ከተባለ ማለት ነው። እኛ ደግሞ አንዳንዴ ሁሉን የምር አድርገን አንውሰድ። ይህ አሁን ማስታወቂያ እየሰሩ ነው። ገባችሁ አይደል? የምር ጠብ አይደለም። ግን እንደ ምር እንደ አክተርነት አድርገን ብንወስደው በጣም ጎበዝ ተዋናኝ ነች። ስተወራ ምናምን አንዳንድ ኮ ውሸት ስተወሩ ሳቃችሁ ምናምን ራሱ አያስችላችሁም። ልዋሽ ብንል መዋሸት የማንችል ሰዎች አሉ። ግን አይታችኋታል፣ በገገመው ነው የሚያወሩ አይታችኋት ከሆነ ግግም ነች። በቃ ያኔ እንደዚህ አይነት ሙያ ለትወና ምናምን ድራማ ለሚሰሩ ያው ድራማ እንደምታውቁ ማስመሰል ነው አይደለም፣ የሆነውን ሆነ ነው አይደል? ስለዚህ በዛ በዛ ስታስቧት ሀዩ በጣም ጎበዝ ናች። ትወና ምናምን አንደኛ ነች፣ በቃ ማን የሚችላት የለም። እንደ እውነት አርጋችሁ ስታስቡት ደግሞ ወይን የበላቸው ነው ወይን የበላቸው ነው ነው ብላችሁ እንደ እውነት አርጋችሁ ስታስቡት፣ ቀጥል ነው የምታደርጋችሁ ማለት ነው ስራዋ። ከብር ጋር ያላት ቁረኝነት ብር ማን ይጠላል እንዳትሉ፣ እውነት ነው ብር፣ ሁላችንም አንጠላም እንወዳለን። ግን ይሄን ያህል ልጅ ለመውለድም ብር፣ ለማስታረቅም ብር፣ ለምንም ብር፣ ለምንም ወዲናቴ ድረሽ ብር። በቃ እሷ ስራ ብር ነው። ወይም ቀረም እንግዲህ በጣም ብዙ ብዙ ኮሜንቶች ዛሬ ተናደዋል። ብዙ ኮሜንቶች ማለት ነው ተናደዋል። ሰይድ ፍታት ይቅርብ፣ ሶምያ ጋር ታረቅ የምትሉ በነገራችን ላይ ሶምያ ጋር እኮ አልተፋታም። ጠብ ነው እንደዚህ ዝምሉ ጊዜያዊ ጠብ ምናምን ነው እንጂ ከሶምያ ጋር አልተፋታም። ስለዚህ ሱምያ ጋር የመታረቅ እድሉ መቶ ፐርሰንት ነው መቶ ፐርሰንት ነው ማለት ነው። ይች ልጅ ከህይወት አውጣ በጣም የምትገርም ልጅ ናት። ወይኔ ወይኔ ብለዋል ብቻ ብዙ ኮሜንቶች ተነደዋል ማለት ነው። እያየው ነበር። እነሱ ቤት ነኝ እንደነገርኳቸው፣ የእነሱን ቤት እያዳመጥኩ ነው እናንተ ጋር ያለሁኝ። ላዩ አዩ አዩ አዩ እናስተናግድ። ማን ነው እሷን ብሎ የሚመጣ? ማን ነው እሷን ብሎ፣ ነገሩ ያጃጃል አይደል? ይገዛልሻል። ያሳዝናል። ወላሂ በጣም ነው የሚያሳዝን። ከሀገር ከሀገር አሁን ራሱ አይታችኋል። ዲኤንኤ ለመመርመር እየመንገብታል አሁን ከየመን ደግሞ አዲስ አበባ ይመጣ ሰውም እየ አዲስ አበባ ላት ኖር ትችላለች ወይ ጎንደር ይሄዳል ወይ ባህር ዳር ይሄዳል ወይ አዳማ ይሄዳል ወይ ናዝሬት ይሄዳል። ይህ ልጅ ጎ ተቃጠለ ማል መንገድ ላይ ተቃጣ። አሁነም አሳዘነኝ፣ አሳዘነኝ። ፍትህ ለሰይድ ብለን ሰላማዊ ሰልፍ እንውጣ እንዴ ፍትህ ለሰይድ ብለን ሰላማዊ ሰልፍ እንውጣ። ምስኪን ሶምያ ከዚህ ልጅ መኖር በጭራሽ አይቻልም። ሶምያ ይቅርታ አሁ በይኝ፣ በምንም በማላውቀው ነገር ታረቂ ስለምልሽ እና ብትታረቅ እኮ ከሰይድ ጋር ነው እንጂ ከዚች ጋር የሚያገናኛት ነገር የለም። በእርግጡም ሶምያ አንቺ ትክክል ነሽ። አላህ የተሻለውን ይወፍቅሽ። አረብ ሲጀመር ሶምያ ከባሏ ጋር ብትታረቅ ከሀዩ ጋር የሚያገናኛት ነገር የለም። ያው እኛ እንትን ስለምል ነው እንጂ በቃ እሷ የራሷን ህይወት ነው የምትኖር። እች የራሷን ህይወት ነው የምትኖር። በቃ ምንም የሚያገናኛቸው ነገር የለም። እና ደግሞ እዚህ ጋር የወንዱ ለምሳሌ እንደው እሱ ስሬስ ሆኖ የት አባት የት የት ወዴት እንዴት ካለ ስሬስ ሆኖ ሁሎቹም ቀጥለ በጥ ብለው ይኖራሉ ማለት ነው። ዋናው መሪው ነው፣ ዋናው መሪው ነው ማለት ነው። ሰይድ ጠንከር በል፣ እግርግራቸውን እግርግራቸውን እየሰብር አስተካክላቸው። በቃ ምንድነው መቅበጥ እንደዚህ በሆነ ባልሆነው ብለህ ምንድን ነው መጨቃጨቅ? ፍታት ፍታት። የምትሉ መጀመሪያ ለምን አገባት? የምር እኮ ነው። ማነው ያገናኛዎች? ልጅ እንዴት ነው የተገናኘው መጀመሪያ? ፕራንክ ብለው ጀምረውት ነው ሳ በኋላ ፕራንኩ ወደ ምር የተቀየረ። መጀመሪያ ፕራንክ ምናምን ብለው መንገድ ላይ ምናምን ተቀይሮ ነው እዛ። በኋላ እየቀጠለ እየቀጠለ እስከ ዛሬ ያልተቋረጠ ድራማ፣ ያልተቋረጠ ድራማ የወጣው ማለት ነው። ብዙ ጊዜ ሆነ እኮ በጣም በፊት በፊት ነበር እንደዚህ ጀምሮ የነበር እያለ እያለ እያለ ው ቀጠለ። አንዴ በሰውም እያቻናል ይለቀቃል። አንዴ በሷ፣ አንዴ በዚህ፣ አንዴ በዛ እያለ ው አለ እስካሁን ድረስ። አሁንም ወደፊትም ይቀጥላል፣ ገና ወደፊትም ይቀጥላል። መቼም ማያበቃ ማለት ነው። መቼም ግን መጨረሻ ላይ በሀይር ነገር እንደሚያበቃ ያው ድራማ ቢሆን እኳ አንዳንድ ጊዜ ሲሰራ በጥሩ ነገር በጥሩ ነገር ሶምያ ልጆቹ ግን ልጆቹን አገናኝተው ልጆቹ ጋር በሰላም እንደሚኖር ምናምን ሆኖ ያልቃል ይመስለኛል፣ ያልቃል ይመስለኛል ድራማው። ካልሆነ ግን ያስጠላል። ስለዚህ እኔ ከሶምያ ጋር አስታርቂው የእናንተን ቤት ከማገኝ ይቅርብኝ። ሳይታረቁ እንደዚያው ተራርቀው የቅሯ ቤቱ ይቅርብኝ። ባለቤቴ ሲመጣ እሱንም ቤት እገዛለሁ ኢንሻላህ። ቤቱ እንዲያው እነሱ ይራራቁ እንጂ እኔ ቤት አልሰጥ በቃ የራራ ቆንጆ እነሱ ባሌ ብር አለው ብላለች። ባሌ ብር አለው ብር ስላለው ማነው ሁለተኛ ሚስት ያገባ፣ እንጂ ብር ግን ብር ብቻ ሆኖ ማይፊ ፋይዳ፣ ብር ብቻ ሳይሆን እዚህ ጋር አመራርነት ይጠይቃል። ስትሬስ የሆነ አመራርነት ይጠይቃል። ማንንም ማንንም ተነስቶ ማንን የማንንም ማንን እንዳይናገር ማለት ነው። ለምሳሌ ሀይስ ለሱምያ የምታወራውን ነገር ምን አገባሽ? ሶሚያ ስለሀዩ ካወራች ምናገባሽ ብሎ ስሬስ መሪ ሰይድ ስሬስ መሆን አለበት። አሁን ከዚህ ጋር በቃ ምናገባችሁ፣ ኑሯችሁን ኑሩ፣ በዚህ ወጡ። ሀዩ አታኖርህም፣ ሆነም ቀረም ግን ሆነም ቀረም ግን ዋናው መሪው ነው። መሪው መስተካከል አለበት። ሰይድ አንዴ ወዲያ አንዴ ወዲያ ከማለት ይልቅ ስሬስ ሆኑ ልጆቹንም ማሳደግ አለበት። ሀዩንም ከፈለገ ቀጥለበጥ እንድትል። በነገራችን ላይ ሀዩ ደረቅ ነች፣ ወይኔ በላቸው ሀዩ ድርቅ ያለች ደረቅ ነች እና ቀስቀስ የለም፣ ወልከፍ የለም። ቤተሰብ ድጋሜ ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ለሰይድ እንግዲህ ሀይር ሀይር ነገር ተመኙለት። ዛሬ ዲኤምሲዎች ሊያስታርቋቸው ዲኤምሲ ሪልስቴቶች ሊያስታርቋቸው ነው ብለን ነበረ። የባሳለ አገር ህን አትልቀቅ ነው አይደል? ነገሩ የባሳለ አገር ትልቀቅ። ለምን ቤቱ ይቅርብኝ፣ እነሱ አይታረቁ፣ የእነሱን ሰላም አልፈልግም ብላለች ሀዩ። እንግዲህ ሀይሩ ነገር እንመኝላቸዋለን፣ እኛም ምንም ማድረግ አንችልም። ምንም ቤተሰብ ወዳችኋለሁ። በድጋሜ በድጋሜ ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም እድል ለሰይድ። ሰይድ አሸናፊ ሆኖ ሁሉ ነገር ባማረን እንደሚፈጽመው